ምዕራፍ ስድስት አንቀጸ ምጽዋት ለሰዎች ትታዩ ዘንድ ምጽዋታችሁን በሰዎች ፊት እንዳታደርጉ ተጠንቀቁ፤ እያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁ። ምጽዋታችሁንም በምታደርጉበት ጊዜ ግብዞች በሰዎች ዘንድ ሊመሰግኑ በምኩራብና በአውራ ጎደና እንደሚያደርጉት በፊታቸው መለከት አታስነፉ እውነት እላችኋለሁ፣ ዋጋቸውን ተቀብለዋል። አንተስ ምጽዋትህን በምታደርግበት ጊዜ ቀኝህ የምትሠራውን ግራህን አትወቅ። ምጽዋትህ በስውር ይሆን፣ በስውር የሚያይህን አባትህን በግልጥ ዋጋህን ይሰጠሃል። አንቀጸ ጸሎት። በምትጸልይበትም ጊዜ እንደ ግብዞች አትሁኑ። እነርሱ ለሰው ይታዩ ዘንድ በምኵራብና በአደባባይ ማዕዘን መቆምንና መጸለይን እንወዳሉና፣ እውነት እላችኋለሁ እዋጋቸውን ተቀብለዋል። አንተ ግን በምትጸልይበት ጊዜ ወደ ቤትህ ግባ ደጅህንም ዘግተህ በስውር ወደ አባትህ ጸሊ! በስውር የሚያይህ አባትህን በግልጥ ዋጋህን ይሰጠሃል። ስትጸልዩም እንደ አሕዛብ ነገርን አታብዙ። እነርሱ ነገራቸውን በማብዛታቸው የሚሰማቸው ይመስላችኋልና አትምሰሏቸው ሰማያዊ አባታችሁን ሳትለምኑት የምትሽትን ያውቃልና እናንተስ በምትጸልይበት ጊዜ እንዲህ በሉ አባታችን ሆይ በሰማያት የምትኖር ስምህን ይቀደስ መንግስትህም ትምጣ ፍቃድህም በሰማይ እንደሆነ እንዲሁ በምድር ይሁን የዕለት ምግባችንን ዛሬ ስጠን። በደላችንንም ይቅር በለን፣ እኛም የበደልን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። መንግስት የአንተናትና ኃይል ምስጋና ለዘላለሙ አሜን። ለሰዎች በደላችሁን ይቅር ብትሉ ሰማያዊ አባታችን በደላችሁን ይቅር ይላችኋልና። ነገር ግን ለሰዎች በደላችሁን ይቅር ባትሉ አባታችሁንም በደላችሁን ይቅር አይላችሁም። አንቀጸጾም በምትጸሙበት ጊዜ እንደ ግብዞች አትጠውልጉ። እነርሱ እንደ ጾሙ ለሰው ይታዩ ዘንድ መልካቸውን ይለውጣልና፣ እውነት እላችኋለሁ ዋጋችሁን ተቀብለዋል። እናንተስ በምትጸሙበት ጊዜ ራሳችሁን ቅቡ፣ ፊታችሁንም ታጠቡ። በስውር ለሚያይ ለአባታችሁ እንጂ ለሰዎች እንደ ጸማችሁ እንዳትታዩ፣ በስውር የሚያያችሁ አባታችሁም ዋጋችሁን በግልጽ ይሰጣችኋል። ስለ ሰማያት መዝገብ እብልና ነቀዝ የማያበላሽት እሌዎችም ቆፍረው በሚሰርቁበት በምድር ለእናንተ መዝገብ አትሰብስቡ። እብልና ነቀዝ በማያበላሹ ሌዎችም ቆፍረው በማይሰርቁበት በሰማይ ለእናንተ መዝገብ እንሰብስቡ። መዝገባችሁ ባለበት ልባችሁ በዚያ ይኖራልና። የሰውነትህ መብራቱ ዓይንህ ነው። ዓይንህ ብሩህ ቢሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ቢሆን ሰውነትህ ሁሉ ጨለማ ይሆናል። በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማ እንዴት ይበዛል? ለሁለት ጌቶች መግዛት የሚቻለው አገልጋይ የለም። ያለዚያ አንድን ይወዳል፣ ሁለተኛውንም ይጠላል፣ ወይም ለአንዱ ይታዘዛል ለሁለተኛውንም አይታዘዝም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉ። ለምግብና ለልብስ መጨነቅ እንደማይገባ፣ ስለዚህም እላችኋለሁ ለነፍሳችሁ በምትወሉትና በምትጠጡት ለስጋችሁም በምትለብሱት አትጨነቁ። ነፍስ ከምግብ አትበልጥምን? ስጋ እስከ ልብስ አይበልጥምን? የማይዞርና የማያጭዱ በጎተራም የማይሰበስቡ የሰማይ ወፎችን ተመልከቱ። ሰማያዊ አባታችሁም ይመግባችኋል። እናንተ ከእነርሱ እጅግ ትበልጡ የለምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የምድረ በዳ አበቦች እንዴት እንደሚያድጉ እዩ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰሎሞንስ እንኳ በዚያ ሁሉ ክብሩ ከእነዚህ እንደ አንዱ አለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እሳት ምድጃ የሚጣለውን የምድረ በዳ ሳር እንሆ እንደዚህ የሚያለብ ሰው ከሆነ እናንተ፣ ሃይማኖት የጎደላችሁ እናንተማ፣ ይልቁን እንዴት እንግዲህ ምን እንበላለን ምን እንጠጣለን፣ ምንስ እንለብሳለን! ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይሹታልና፣ ለእናንተ ግን ሰማያዊ አባታችሁ ይህን ሁሉ እንድትሹ ያውቃልና። እናንተ ሳስቀድማችሁ የእግዚአብሔርን መንግስት፣ ጽድቁንም ፈልጉ። ይህም ሁሉ ይጨመርላችኋል። ለነገ አትጨነቁ። ነገ ለራስዋ ታስባለችና ለቀኒቱ ክፋቷ ይበቃታል።